ዛሬ ብንስቅ ብንጫወት በጣም ደስ ይለኛል፣ ግን እኛ ጋር ያለው ዜና ትንሽ ይከብዳል። እጅግ አሳዛኝና ልብ ሰባሪ የሆነ ዜና ተሰምተዋል። እህታችን ትዕግስት ሰጠ ትባላለች። ማንከለከላቸው ነው አሁን በጣም በአብዛኛው የኢትዮጵያ ሙስሊሞች ነጋዴዎች ናቸው። በንግዱ ዓለም ነው ያሉ። በመከላከያ ውስጥ እኔ ባለኝ ጥናት የሙስሊም ወታደሮች ቁጥር ምናልባት ቢሞላ አንድ ፐርሰንት ማዝሀቢቢ ያው መቶውን ሺህ ብር አስገብቻለ መቶ ሺህ ብር ዱቅ አድርጊ ያለሁኝ ለሚያጨበጭቡት ምናምን ነገር አትስማ። ተምሩን ከጠገኩ ይህንን መረጃ ሁላችሁም አዳመጣለባችሁ። ባለ አንድ ብር ፌስታል ይዞ መገኘት አምስት ሺህ ብር እንደሚያስቀጣም በዛሬው ዕለትም ተገልጿል። ሸፈዓይ ነቢይ። እኔም እንደእናንተው ደንግጬ ነበር። እቺ ልጅ እስላምናት እንዴ ብዬ ጭንቅላቴን ይዤ ነበር፣ ግን አይደለችም ውጪ ምን ያህል ነው ብዬ ገምታለሁ። ወስክ ሪቲ ሰላሙ አለይኩም ወረሐመቱላሂ ወበረካቱ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። አልሐምዱላ ማን ልበል? እኔን ከጠየቃችሁኝ ሀፋፍ። እስቲ እንደኔ አይነት አባት ያለው ሰው አለ ማለት ጺማቸው ሞላ ያለ እናም የመሻይኮችን ስታይል ያላቸው አንዳንድ አባቶች አሉ። የእኔ አባት ከእንደነዚ አይነት ሰዎች ውስጥ አንዱ። ግን ይህንም ቪዲዮ ሳይ በጣም ነው ልቤ ተነጋ ደስ ይሄንን ቪዲዮ ሳይ በጣም ነበር ያለቀስኩት፣ ግን ከትንሽ ደቂቃዎች በኋላ በጣም የሚያስገርም ነገር ተመለከትኩ። ምን እንደሚሉ ባላቅም በጣም ነበር ደስ ያለኝ

ራሳቸውን ሁላ ላይ የመቻል አቅም የላቸው። ለምን እንደሆነ እኔ አንድ መልስ ልስታችሁ፣ መለወጥ የሚችሉበት ታይም አለ። ለምሳሌ ከ15 እስከ 45 ያለው እድሜ ላይ በዛን ታይም መለወጥ ይችላሉ። ስራ ሰርተው ራሳቸውን ማሳደግ ይችላሉ። ግን ይህንን ፋየር ኤጅ የሚባለውን እድሜ ኪታብና ቁርአንን በመቅራት ላይ ነው ጊዜያቸውን ያጠፉ። ከዛ ሲመለሱ ከአንድ መጀመር በጣም ይከብዳቸዋል ማለት ነው። ግን ውስታዙ ሱም ለምን እንደሚቀልዱብን አላቅም እኔ

እኔ እኮ ሁሱ ብቻ ሙድ የሚይዝብን ይመስለኛል። ህዝባችንም እኮ ተመልሶ ሙድ እያያዘብን ነው። ሁለት ሚሊዮን ብር የፈጀው የብልጽግና ፓርቲ መወያያ ጎጆ አነጋጋሪ ሆኗል። በዛሬው ዕለትም መመረቁ ተሰምቷል። በገዴኦ ዞን ራጴ ወረዳ በአንድ ጀንበር ሀያ የብልጽግና ህብረትና አንድ መቶ የብልጽግና ቤተሰብ መወያያ ጎጆ በሁለት ሚሊዮን ብር ወጪ ተገንብቶ ተመርቋል። በምስሉ ላይ የምትመለከቱት ጎጆ ሁለት ሚሊዮን ብር ይፈጃል ወይ የሚለው ጉዳይ ግን በበርካቶች ዘንድ አነጋጋሪ ሆኗል። ግን አይኔ ነው በጭቃ ነው የተለጠፈው። ሁለት ሚሊዮን ብር ግን ስትሉ ትንሽ ክላሽ አያረግም። ወደ አገር ነው እዚህ ሀገር ደፋር መሆን ብቻ ነው፣ እውቀት አያስፈልግም። እጅግ አሳዛኝና ልብ ሰባሪ የሆነ ዜና ተሰምተዋል። እህታችን ትዕግስት ሰጠ ትባላለች። የአረብ ሀገር የበርካታ ዓመታት ነዋሪ የነበረች ሲሆን የቡታ ጅራ ልዩ ስሙ ኬላ አካባቢ ተወላጅ ነች። ከብዙ ዓመታት የውጭ ሀገር ቆይታ በኋላ ወደ ሀገሯ ስትመለስ ያፈራችውን ንብረት በሙሉ ያሰራችውንም ቤት ሳይቀር ወንድሟና እናቷ አውድመውና አባክኖ ሲጠብቋ ታገኘች። ንብረቷና ገንዘቧን በተመለከተ ስጠይቃቸው እንደለመድሽው ሸቃቅለሽ ብይ የሚል ልብ ሰባሪ ቃል ሰነዘሩባት። በዚህ ምክንያት በአእምሮም የተጠቃችው ትዕግሥት ለመዳን ባስኬቶ ዞን ወደሚገኘው አቡነ አረጋዊ ገዳም ጸበል ገባች። ለአንድ ዓመት ያህል እዚያ ቆይታ ጤንነቷ የተመለሰ ባለበት ሁኔታ በትናንትና ሁለት እጅግ ልብ ሰባሪ እና በሚያሳዝን ሁኔታ ራሷን አጥፍታ ተገኝታለች። ለቤተሰቦቿና ለወዳጆቿ በሙሉ መጽናናትን። እንዲህ በፊት አንቺ ጀግና አለበርሽ ሰውን ስመክሬ ያለበርሽ፣ እንዴት ነው ዛሬ እንዲህ ልፍስፍስ ማለት? አንቺ ማለት እኮ ለእኛ አራያችን ነች፣ ጥንካሬያችን ነች። እንዴት ነው ለትናንሽ ነገር ራስሽን የምሰጪው? ይህን ሁሉ ነገር አልፈሽ መጥተሽ ባለቀ ሰዓት እንደዚህ መሸነፍ ምን ማለት ነው? ከአንቺ እኮ ብዙ ነገርን እንጠብቃለን፣ ብዙ ነገርም አይተናል። ይሄ እኮ ለአንቺ ቀለል አርገሽ የምታልፊው ነገር ነው። በተለይ ለቤተሰብ ከሆነ ተሸነፊ፣ በቃ ተጎጂው አንቺ ሁኝ። ለመክሪሽ ፈልጌ አይደለም ግን እንደዚህ ነው ያስተማርሽኝ። እና ሲቀጥል ሞዴስ ለምን ወደደ ብለሽ ጠይቀሽኝ ነበራ? እስኪ ምላሹን በአንድ ቪዲዮ ላሳይሽ። አሁን የእነዚህ ስራ ሞዴስ እንዲወድ አድርጓል። ምንድናቸው እነዚህ? ምንድናቸው ከየት ነው ስ የመጡት? ከየት መጡ? በጣም የናንተም ጥያቄ ሄ ነው የኔም ጥያቄ ሄ ነው። በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች ምንድናቸው? ሴቶች አሁን እንደዚህ አክት ማድረግ ይችላሉ? እውነት እውነት? አይችሉም። እንዴት ነው ግን የቻልከው? ምን ማለቴ የቻልሽው በቅ ወይ ትራንስፖርቴን ቻሉኝና፣ ገድዬው ልምጣ ማለት ገድያት ልምጣ። እንዴት እንዴት ነው የሚያደርጋችሁ ግን እነዚህ ፕሊስ፣ ዘር መጣል የለባቸውም እነዚህ ሰዎች። የምር ያበላሻሉ። አንቺ የኔ እኮ አንዱ ሁለት ሰው ብቻ መስሎሻል? በዝቶአሉ፣ በዝቶአሉ ዘራቸውን ሳያበዙት እነዚህ ሰዎች መወገድ አለባቸው ያልኩሽ ለዛ ነው። በደንብ እንንቃና እሱን ቀልድ ትደግሚ። ዛሬ ምን ይዤላችሁ እንደመጣሁ አታውቅም። ሆላንድ ስትሮበሪ አብረን እንቀምሰዋለን። እስከ መጨረሻው ተከታተለ። አብረን እንቀምሰዋለን ሰው። ሌትስ ጎ ሰው። በመጀመሪያ ምኑ ነው የምንከፍተው? ይሄን ነው እንከፍተዋለን። ስንከፍት ቃስ አድርገን ይቺን አለች እኮ። ብዙዎቻችሁ በዚህ ትታገላላችሁ። ይቺ ላይክ እንድትከፈት ተብላ ትርፍ እንትን አለች። ገባችኋል? እሷን እንከፍታታለን። ከዛ እንደለመድ ነው

አሁን ደግሞ ይሄን አብረን እንፈታዋለን። ሰው አንተ እንዳትደፈው ደስ ይናል። ሰው ላይክ በባለፈው ቪዲዮ በሰንቺፕስ የሰራውላችሁ ነገር አለ በጣም የሚጣፍጥ እንደውም፣ ብዙ ጊዜ ብዙ ሰዎች ላይቭ ላይ እየገቡ እያሳዩ ነበር እየሰሩ ትክክለኛ ፊሊንጋቸውን እየነገሩ የነበር እዛው ላይቭ ላይ ገብተው ካሜራ እያበሩ እየሰሩት ነበር። አሁን ይሄን ምንድነው ማድረገው? ወይኔ ጉዴ። አሁን ይሄ ከእንትን ጋር በጣም የሚጣፍጠው ግን ቆይ ሰው እንደዚህ አድርገን እንከተዋለን። ማይጣፍጥ ነገር ያ ሞክርላቸሁ፣ እባካችሁ ሞክሩት። በጣም ብዙ ገንዘብ፣ ኤነርጂ ብዙ ነገር ነው እያጠፈው። ለእናንተ እያስተማርኳችሁ ያለሁት ይሄን ምሳሽን ቁርስሽን በልተሽ ብዙ እየተማር ነው ገንፎ እንደበላሽ ቁጠሪው። ገንፎ ማርያምን እንደት ነው የሙዙ ቪዲዮ ደግሞ ቫይራል ወጣ ያላሰብኩት። ማርያምን እንደት ነው የሙዙ ቪዲዮ ሙዙ በጣም የሚጣፍጥ ብሶቻችሁ በጣም አመስግናችሁኛል። ኢንቦክስ ሌላ ነገር ጋይስ እዚህ ላቹ አለ። ዘይት ኬክ ስንበላ ይችን ማለት ነው መላስ፣ አይደለም መላስ ሁላችንም ያስማማናል። ምጥ ምጥ እናቴ ፊት ለፊት አድርጎ ነበር። የምሬን ነው ዋጥከው። ኬክ ምገዛልኝ የነበረ ታደርጊ ነበረ፣ አትጫማለች እዚህ ታደርጊ ነበረ። አሁን ሆላንድ በኬክስ ምን ይመስላል? በእውነት ስለሱ አላውቅም። ስለኛ ግን አታውራው አታውራ።

ማልቀስ ይሻላል። እና እንደዚህ እነዚህ አይነት ሰዎች ያስፈልጋሉ ብዬ አላስብም። ትራንስፖርቴን ብችሉኝ እኔ ገድያቸው ልመጣ ችላል። የወንዶች ጉዳይ የሚቆራበት እስቲ ሰሞኑን ትንሽ አንገቴን ብዬ እየነገርኳችሁ ነበር። አንገቴ ተጣሞ ነበር ነው ነው ነው እና ይሄን ለመታየት ሆስፒታል እጄ ነበር። ሆስፒታል ላይ ያየሁት ደግሞ ብዙ አይነት ጉዶችን አይችል። እስቲ የሀበሻ ዶክተርን ውጭ ሀገር ያሉ ዶክተሮች እንዴት ነው ሰው የሚያክሙ? የሀበሻ

የሀገራችን ጉድ እንግዲህ እንደሚታወቀው ተነግሮ አያልቅም። አሁን ደግሞ ጭራሽ ብሎ ብሎ በሃይማኖታችን መጥቷል። አሁን ገና ቀይ መስመር እየረገጡ ነው። አንከለከላቸው ነው። አሁን በጣም በአብዛኛው የኢትዮጵያ ሙስሊሞች ነጋዴዎች ናቸው። በንግዱ ዓለም ነው ያሉት። በመከላከያ ውስጥ እኔ ባለኝ ጥናት የሙስሊም ወታደሮች ቁጥር ምናልባት ቢሞላ አንድ ፐርሰንት ውትድር ነው እኮ ሙስሊሞች እየገቡ አይደለም። ኢትዮጵያ ዘመናዊ ወታደር ከመያዟ በፊትም አሁንም እስከ ቅርብ ጊዜ ድረስ የኢትዮጵያ ዳር ድንበር እየተጠበቀ ያለው በዋነኝነት በስፋት በተለይ በአፋር በኩል በሶማሌ በኩል ሙስሊሙ ለረጅም ጊዜ ድንበሩን ሲያስከብር ኖሯል። ኢትዮጵያን ሲከላከል ኖሯል። ደሙን ሲሰጥ ኖሯል። የኢትዮጵያ ማህበረ ፖለቲካ በተለይ ደግሞ ኢትዮጵያ ዘመናዊ የፖለቲካ ቅርጽ ይዛ ከወጣችበት ከአስራ ዘጠኝ ዜሮ ዜሮ በኋላ ባሉት ወቅቶች ለረጅም ጊዜ ሙስሊሙ ከአገራዊ ተቋማት ሲገፋ ኖሯል። የጃን ሆይ ለምሳሌ ወመዘክር ላይ ያለ ደብዳቤያቸው፣ ሰርኩላራቸው አለ። ኦርቶዶክስ ያልሆነ ሰው ወደ ጥበቃ ወደ ምን ቦታዎች መግባት የለበትም የሚል አቅጣጫ ይዘው ከሁ ሌላው ቀርቶ አገር ውስጥ የማያገኙትን የትምህርት አክሰስ በውጭ ሀገራ ተሂደው ለማድረግ ሲሄዱ በነዛ ሀገራት ላይ ባላቸው ቆንስላ ጽህፈት ቤቶቻቸው አማካኝነት ያሳስሯቸዋል። በነዛ አይነት ሂደት ውስጥ ከሙስሊሙ ከመዋቅሩ ተገፍቶ ነው እንዲወጣ። ታውቃላችሁ እኮ ሙስሊም ምን ያክል ችሎ እየኖረ እንዳለ ሲቀጥል ደግሞ መንሱር የቀን ወጪ እስከ መቶ ሺህ በረው እያለን ቀን ወጪ ምን ያህል ነው ብዬ ያስቃል። ሽቶንም ጨምሮ ነው ወይስ? ሽቶ ከተጨመረ አለቀ። እያንዳንዱ የኢትዮጵያ ሕዝብ ፌንት ነው የሚሰራው። ወጪ በጣም ብዙ ወጪ አለብኝ። የዕለት ወጪ ሲባል ለቢዝነስ የምታወጪው ወጪ አለ። እኔ አሁን ዛሬ ጠዋት ወደ አዳማ ከመሄድ በፊት ቁርስ ለመብላት መኪናዬን እያሳጠብኩ ቪዲዮ ሰርቼ ለተቸገረ ሰው እሰጣለሁ። መንሱር አሁን ጥያቄው እኮ አልገባክም። የቀን ወጪክ ስንት ነው ነው የተባልከው እንጂ ዛሬ ስንት አውጥተካል አይደለም ጥያቄው። እስኪ አንደርስታንድ እናድርገው ነገር እየ የቀን ወጪክ እስኪ በቀን ምን ያክል ውጪ ታወጣለህ የሚለው ነው ጥያቄው፣ ከነሱ ጨምረህ መኪና ስታሳጥብ፣ ጫማ ስታስጠርግ ነዳጅንም ጨምሮ ማለት ነው። የቀን ወጪ እሱ። እኛ እኮ በወር ልንመታው ነው። አዎ፣ በቀን ብዙ ጊዜ አላሰላም። እኔ የማደርገው ምንድነው በሳምንት መቶ ሺህ ብር መኪና ውስጥ አደርጋለሁ። የሳምንት ወጪ። መኪና እንዳይዘረፍ እዛ ፈተሻ እንዳደረጉ አይዘረፍም፣ ችግር የለውም። ክቡር ፕሬዝዳንታችን ከወዲ ሁኔት ፕሩፍ ስለሆነ መቶ መሞክር ነው። አሁን የመንሱር መኪና ቡሌት ፕሩፍ አይደለም የሚል ሰው ካለ በራሱ ጋራንቲ ይተኩስና ይሞክረው። ከዛ በኋላ ወጪ እንጉን የሚሸፍኑ እሱ ነው። ከተሰበረ ካልተሰበረ ነው እንጂ መጫሩ አይቀርማ። ግን አይገባም ወደ ውስጥ። ስለዚህ ትንሽ ጭረት ስለሚኖረው የዛን ጭረት ዋጋ መክፈል የሚችል ሰው ካለ መጥቶ ማየት ይችላልና ቦርዶ፣ እንዲህ ምራቅ የለም። ምንድን ነው ያጥኩት? በወር መንሱሪ በወር እስከ 500ሺ ብር ያወጣል። አንተ ስንት ታወጣለህ? እስኪ ካልኩሌተር እናድርገው። የምር ቀስ ብለን ካልኩሌተር እናድርገው። ደብተር ይዘናል። ቶሎ በል፣ ታይም የለንም። ምን ወጪ አለብህ በቀን ምን መሳቁር ስራት ከቤት ነው ምንም አታ አሰክሰኝ መሳቁር ስራ ከቤት ነው ምን ገደልኩኝ እኔ ያለሁኝ እዚህ። ሰዓት በተሰማ ጥብቅ መረጃ አዋጁ ጸድቋል። እነዚህን ፌስታሎች ማለትም የአንድ ብሩን ፌስታል ይዞ መገኘት ከሁለት ሺህ ብር እስከ አምስት ሺህ ብር የሚያስቀጣው አዋጅ በዛሬው እለት የጸደቀ ሲሆን ማምረትና ማከፋፈል ደግሞ ከፍተኛ የተባለ ቅጣትን የሚያስከትል መሆኑን በዛሬው እለት ተመልክቻለሁ። ይህ አዋጅ በጸደቀበት ሂደት ታዲያ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ እስከ 5000 ብር የሚያስቀጣው አዋጅ ዜጎች በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት በዚህ ሰዓት ቀርቦበታል። የሕዝብ እንደራሴዎች ምክር ቤትም ታዲያ ዛሬ ያጸደቀው ይህ ሕግም ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር ይከፍላል የተባለው ያመረተ ወይም ደግሞ ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይም የሸጠ ለንግድ ዓላማም ያከማቸ ወይም ይዞ የተገኘ ከ50000 ብር በማያንስና ከ200000 ብር በማይበልጥ የገንዘብ መቀጮና ከአምስት ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። በዚህ ጉዳይ ላይ ሀሳባችሁን ስጡበት። መልካም ቀን። ጫት የሚነግዱ ሰዎች በምንድን ነው የሚሸጡት? በማዳበሪያ ነው። ምንድን ነው የምትሉት እናንተ? እንደዚህ አይነት ጥያቄ አጠይቁ አላልኩም። ምን ሆናችሁ ነው አጠይቁ? እንደዚህ አይነት ጥያቄ አይጠየቅም። ማዝ ሀቢቢ ያው መቶ ሺህ ብር አስገብቻለሁ። መቶ ሺህ ብር ዱቅ አድርጊያለሁኝ። ለሚያጨበጭቡት ምናምን ነገር አትስማ አትስማ። መስሚያህን በቃ አለ አይደል፣ ዱዳ መሆን መቻል አለበት። ነገር ግን ያው መቶ ሺ አስገብቻለሁኝ። ቀጣይ የሚያስፈልግ ነገር ካለ እኛ ስደት ያለ ወንድሞችህ እናግዛሃለን። መቶ ሺህ ነገር ግን ያረጋኝን በጣም ስለምወደው ያረጋኝን ዘፈን በጣም ስለምወደው በሰማል ሰሊም በሞላ ስለቲ አይንሽን ስካዩ እስክትገቢ ቤቴ ሰማይ ስራ የላችሁም ብለህ ነዋ እንደዚህ የምትቀልድብን። ስራ የላችሁም ብለህ ነዋ እንደዚህ የምትቀልድብን። አንተ ዘፈኝም ስለሆንክ ና ጉድህን ስማ፣ ና ጉድህን ስማ። ያረጋኝን ዘፈን ካልዘፈንክልን መቶ ሺህ ብር ገብቶልሃል። ደግሞ ምንም እንዳሸመጠጥ መቶ ሺህ ብር ገብቶልሃል። ሰላሙ አሌይኩም ወረሕመቱላይ በበረካቱም ውድ ቤተሰቦች፣ ይህም ቪዲዮ ሁላችን በመጀመሪያ ሼር ሪፖስት እያደረጋችሁ አልሐምዱሊላ ረብልዓለሚን በመጨረሻም አዲስ ዜና መጥቷል። ወንድሜ ሙባረግ ጥሪውን ተቀብሎኛል። በጣም ደስ ብሎኛል። አየህ፣ እንደ ወንድማማች እንደዚህ ተገናኝተን ናስሐ ስናደርግ ስንመካከር እጅግ በጣም ደስ ይላል። መልካም ጥሪ ነው። ነገር ግን አንተም እኔ ቤት አትመጣም፣ እኔም አንተ ቤት አልመጣም የመከፋፈልና ሙስሊሙን የማተራመስ አንጃ እንዳይሆንብን ለዚህ ፊትና ቀስቃሽ ሰበቦች እንዳንሆን፣ እኔም አንተ ቤት አልመጣም፣ አንተ ምን ቤት አትመጣም። ነጻ በሆነ ሜዳ ላይ ሆስት ላይ ፊት ለፊት እኔ እናንተ ቁጭ ብለን እየተመካከርን የዚህን በተለይ የተነሳንበትን የ አስራ ሁለት ሚሊየን ብሯን አላማና ግቦች በአላህ ፍቃድ አብረን የምናሳካበትም ወይ ሊፈጠር ይችላል። ስለዚህ በዛው እንገናኛለን። ጥሪህን ተቀብያለሁኝ መጀመሪያም እንደሚታወቀው ሁሉም ያውቋል። ላይቭ ላይ በነበርኩ ሰዓት ጥሪ እያቀረብኩልህ ነበር። ቀድሜ ጥሪ ያቀረብኩልህ እኔ ነኝ ወንድሜ። ስለዚህ ማታ ሶስት ሰዓት ላይ በዚህ ወይም እንስማማ ከሆነ ሆስት አድርገን በዛው እንዳውም ጌም እንጫወታለን። ሀቢቢ ጌም እየተጫወትን ቁርአን እየቀራን ሶላት አለ ነቢ እያደረግን ህዝቡንም እያዝናና ነው አይሻልም? በዛዊ ሆስት ላይ መጫወት ሆስት ላይ መነጋገር ሹራ ማድረግ የምንችል ከሆነ አህለን ወሳህለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በዚህ ጉዳይ ላይ ሁሱም ጣልቃ ገብቷል። እንግዲህ እንደሚታወቀው እስከዛሬ ስናስተምር የነበረው ዲኑ ወቃለ ረሱሉ ሶ ም ዕሉ ርፋን ዲን ብሎ ማለት አላህ እንዲአለ መልእክተኛ እንዲሉ ሰሓቦች እንዲሉ ብሎ በስነስርዓት ሽና ትምህርቶች ማስተማር ነው። የዲን ትልቁ መሰረትና ዋናው ነገር አላህ ስብሐነወተዓላ በብቸኝነት መጣራት ነው። ልክ እንዲሁ እርሱ ስለራሱ ስለ ራሱ የተናገረውን በቁርአን ላይ ነቢዩ ሰለላሁ ዓለይሂ ወሰለም ሐዲስ ላይ የተናገሩትን ስሞችና ባህሪያቶችን እንደመጡ ማጽደቅ ነው። የአላህ ስብሐነወተዓላ ባህሪያቶች በመካድ ወይንም የማይገባቸውን ትርጓሜ በመስጠት እንዲህ አይነት መርዛማ ትምህርቶችን እስላማዊ ነሽዳ እስላማዊ መንዙማ በሚል በትውልዱ ውስጥ ማሰራጨት፣ ይሄ ትልቅ ክህደት ነው። ትውልዱ ከዚህ ሊጠነቀቅ ይገባል። ይህ ዝም ብሎ ሊታለፍ ነገር አይደሉም። ምናልባት ሰው የሚያዩ ዜማዎችን ነው በነዚያ ሲጨፍር ታዋለ። ያደለም ትልቁ ስህተት በዚያ ቦታ ላይ ይሄ ስህተት። ከዚህ በላይ ግን ምንድን ነው? አላህ ስብሃነ ወተዓላ ለእርሱ ብቻ አምልኮ መፈፀም ሲገባ ከእርሱ ውጭ ነቢዩ ሰለላሁ ዓለይሂ ወሰለም ከልክ በላይ ከፍ ከፍ በማድረግ እርሳቸው ያስጠነቀቁትን ነገር ሁሱ በንግግሩ ላይ ካስተዋላችሁ ነሺዳን መርዛማ ብሎ ቢጃደን ቱር ኤንድ ትራቨል ባለፈው የሆነ ቻሌንጅ አዘጋጅተዋል ብዬ ነገራችሁ ነበር። በዛ ቻሌንጅ ላይ ብዙዎቹ ተሳትፈው ነበሩ። አሸናፊው ማን ሆነ? ወላ ምን አይነት ስሜት ነው እንደዚህ ነፃ እድል የነፃ የኦምራ እድል ማግኘት እንደዚህ በጣም ደስተኛ እንደሚያደርግ ወላሂ በጣም ነው። ልባች የተሰበረው እንደምታውቁትኛ ብጀ ካበል ነፃ የኦምራ ዕድል ፓክ እያዛየትን ነበረ እኚህን አባት ነበር አንደኛ ውጭ ነበረ የሸለማችሁ ነበረ አንድ ፊሊንጋቸውን እስከይትን እንመለስ

ፎሎማ እንዲሁም በዚ አጋጣሚ ከሐምሌ 3 እስከ ሐምሌ 13 አንተ ወይም አንቺ መቼ ነው የምትወስደው? አሁን አባትሽን አንተ አንተ መቼ ነው የምትወስደው? መቼ በጣም እየቀጠርክ ነው። 2015 2016 2017 2018 እያልክ የዋኑ 2025 ገባ። መቼ ነው የምትወስደው ነው አሁን? ግዴታ መውሰድ አለብህ። የመጀመሪያው ስኬትህን ማሳየት ያለብህ በዛ። እስቲ እንወስዳለን የምትል ከሆነ ጨበጠኝ። ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስለን። በቀጣይ ቪዲዮ እስከምንገናኝ ድረስ